ሰላም ሰላም ሰላም፣ ጤና ይስጥልህ ውዴ ቻናል ቤተሰብ፣ ተከታታዮች በዛሬው ዕለት እንግዲህ የፋኖ በተለይ የደረጀ በላይ ቀኝ እጅ የተባለው ታፈረ እንየው እስከ መጨረሻው ተሸኝቷል። ይህ ጥቃት የደረሰበት በተለይ በሀብቴ ወልዴ እና በደረጀ በላይ በተካሄደው ልውጥማ በኩል እንደሆነ መረጃዎች ይጠቁማል። እንግዲህ ፋኖ እንደ እንደቀጠለ ይገኛል ማለት ነው። ውድ ተመልካችና አድማጮቻችን ወደ ዛሬ ወደ ተመረጡ ዋና አጀንዶች ነው ማልፈው። ቀጥታ በተለይ በትናንትናው ዕለት ተመልከተናል። በፋኖ ደሴና በመከተው እንግዲህ በወሎ በተካሄደው በሰሜን ሸዋ ዞን ከፍተኛ የሆነ እንግዲህ እርስ በርስ እንደቀጠለውላ በተለይ በደሴ ላይ ከፍተኛ ኪሳራ እንዳስተናገደ መረጆች ይጠቁማሉ። በአጠቃላይ ከምርኮኛ ጀምሮ ብዙ እንግዲህ መመልከት እንችላለን። እንዲሁም ደግሞ መረጃዎች በሶሻል ሚዲያዎች ሲዘዋወር አይተናል። ወደ ዋና ቀዳሚ አጀንዳ ግን አልፎ ከሁሉ በላይ ሰላም ያስፈልገናል። ሰላም ነው የሚያስፈልገው ለኢትዮጵያ፣ ለሀገራችን በሰላማዊ መንገድ ችግሮቻችን መፍታት ነው የሚጠበቀው። ላብነት ያህል የተመለከተን በተለይ ከዚህ በፊት በሀብቴ ወልዴ በተወሰደው እርምጃ ከፍ ያለው ደሴ እስከ መጨረሻው እንደተሸኘ እናስውሳል። አሁን ደግሞ በሀብቴ ወልዴና በደረጀ በላይ በተካሄደው እንግዲህ ታፈረ እንየው ከፍ የደረጃ በላይ ቀኝ እጅ የተባለው እስከ መጨረሻው እንደ ተሸኘ የሚያመላክት ጉዳይ ነው። በተለይ ይህ ወደፊት ይምጣ እንጂ በስሩ በርካቶችም እንግዲህ ከፍተኛ ጥቃት እንደደረሰበታቸው መረጆች ያመላክታል። በዛሬ ሁለት እንግዲህ ኢትዮ እስራኤል የቢዝነስ ፎረም እየተካሄደ ይገኛል በአዲስ አበባ ማለት ነው። በተለይ ኢትዮጵያና እስራኤል ጥንታዊ ታሪካዊ ያስተሳሰራቸው ቢሆንም ግን በዋነኝነት ኢኮኖሚያዊ ትብብር ኢኮኖሚያዊ ትብብር ብዙ አጀንዳ አለው። በዋነኝነት ላይ እስራኤል አባይን ትፈልጋለች። አባይን ስለምትፈልግ በዛ ኢኮኖሚ ትብብር የሚለው ኢትዮጵያ ደግሞ ወደብና ቀይ ባህር ያስፈልጋታል። ስለዚህ ኢኮኖሚያዊ ትብብር፣ ፖለቲካዊ፣ ዲፕሎማሲያዊ እና ማህበራዊ ጉዳዮች ላይ በአንክሮት እየሰሩ እንደሚገኝ መረጆች ይጠቁማል ማለት ነው። ስለዚህ ለኢትዮጵያ ያስፈልጋትን ለእስራኤልም ያስፈልጋትን ባይዞይ ውድ ኢትዮጵያውያን ና ኢትዮጵያውያን አንድ ነገር አስረግጬ ልንገራችሁ። ንጹሃ ያለው ኢትዮጵያ ውስጥ ነው። ጅቡቲ ንጹሃ የወሰደች ያለችው ከኢትዮጵያ ነው። እስራኤል ንጹሃ ትፈልጋለች ከአባይ። ስለዚህ እስራኤል ከ ከኢትዮጵያ ጋር እጅና ጓንትሆን አሁን እየሰራች ነው የሚገኘው ለምሳሌ የአሰብን ግድብ መታለው የምትላት ኢጅብትን ወይም ግብጽን ለዚህ ነው ንጹህ ውሃ ስለሚያስፈልጋት። ጋዛን ደግሞ አስለቅቀው ማልማት ነው የሚፈልጉት። ለጋዛ ለማልማት ደግሞ ንጹህ ውሃ ከአባይ ያስፈልጋል። የፖለቲካው ሚስጥር ዋነኛው ቢዝነስ ነው ልንገራችሁ። ስለዚህ እስራኤልን ጋዛ መሬት ስለምትፈልገው፣ ለጋዛ ደግሞ ለማልማት ንጹህ ውሃ ያስፈልጋታል። ንጹህ ውሃ ደግሞ ያለው ከአባይ ነው። የአባይ የውሃ ባለቤቷ ኢትዮጵያ እንደመሆኗ መጠን ከኢትዮጵያ ጋር ኢኮኖሚያዊ ፖለቲካዊና ማህበራዊ ትስስር ማጠናከር በሚለው ፎረም በዛሬው ዕለት እየተካሄደ ይገኘ ማለት ነው። ስለዚህ ኢትዮጵያ ትልቅ በር ተከፍቶላታ ነው። ውድና ውድ ኢትዮጵያውያን፣ ይቻናል ቤተሰብ ተከታታዮች ሚስጥሩ፣ የፖለቲካ ትልቁ ሚስጥር ኢኮኖሚያዊ ቢዝነሳዊ ነው። ስለዚህ አባይን ስለሚያስፈልጋ ትልቁ ባለቤት ከሆነችው ከኢትዮጵያ ጋር በእነዚህ ትስስሮችና አጀንዳዊና ፎረማዊ ወይም ደግሞ ፖለቲካዊ መፈራረም በሚለው መስመር ይሰማማሉ። ስለዚህ እጅት ወይም ግብጽ ወደችም ጠላችም አባይን የመስጠት ግዴታ አለባት። ምክንያቱም ባለቤት ኢትዮጵያ እንደመሆኑ መጠን፣ ሌላኛው ጉዳይ ከዚህ ጋር የዘን ቀጥታ የምናልፍ ሀገራችን ኢትዮጵያ እንግዲህ ኒው ዲቨሎፕመንት ባንክ የተባለውን ያቀረበችውን ጥያቄ ተቀባይነት አግኝታለች ማለት ነው። እንኳን ደስ አላችሁ። ኢትዮጵያ በዓለም ዘንድ ተቀባይነት እንግዲህ በዲፕሎማሲ በሰራችው እንግዲህ ብዙ ተሰሚነት እያገኘች መጣለች። ኢትዮጵያ ብሪክስ አባል ሀገራት በ2015 እንደ አውሮፓውያን አቆጣጠር መቋቋሙ ይታወሳል። ስለዚህ ወደ ብሪክስ ጆይን ካረገች በኋላ ኢትዮጵያ እንግዲህ በተለይ ይህ አባልነት ያቀረበችው ጥያቄ በተለይ ኒው ዲቨሎፕመንት ባንክ የተባለው ዋና መቀመጫውን እንግዲህ ሻንጋይ ቻይና ያደረገው ይህ ባንክ እንግዲህ ያቀረበችው ጥያቄ ተቀባይነት አግኝቷል። በተለይ ይህ ዋና መቀመጫውን ያደርገው ይህ ኢንተርናሽናል የሆነ ኒው ዲቨሎፕመንት ባንክ የተሰኘው ስለዚህ ብራንቾችን በተለያዩ አቅጣጫዎች እየከፈተ ይገኛል። ብሪክስ እንግዲህ መስራቾች እናስታውሳለን። ሩሲያ፣ ቻይና፣ ህንድን፣ ብራዚልና ደቡብ አፍሪካ ሆነው ይመስርታን በአባልነት ደግሞ ኢትዮጵያ ባቀረበችው ከብዙ ንግግር በኋላ ጆይን አድርጋለች። አሁን ደግሞ ኒው ዲቨሎፕመንት ባንክ ተብሎ የሚታወቀው በተለይ ዋና መቀመጫውን ሻንጋይ ቻይና ያደረገው ስለዚህ ባንክ ባቀረበችው ጥያቄ መሰረት ተቀባይነት አግኝታለች ማለት ነው። ስለዚህ እንኳን ደስ አላችሁ። የብሪክስ ዋና አላማ ሆነ ትልቁ አጀንዳው የጋራ መገበያያ ወይም ብር መጠቀም ማለት እኮ ነው። በሌላ ነገር የለውም። ለምሳሌ ልክ እንደ ዶላር እና እንደ ፓውንድ። ስለዚህ ለኢትዮጵያ ትልቅ ኢኮኖሚያዊ ፍሰት እንደሚፈጥርላት ይሄ እሙን የታወቀ አጀንዳ ነው። ምክንያቱም ልክ እንደ ዶላር እጥረት አይፈጥርባትም ማለት ነው። ስለዚህ ከፍተኛ ኢኮኖሚ የመነቃቃት ለወደፊታችን ከፊታችን እየጠበቅን ይገኛል። ዘረኝነት፣ ብሔርተኝነታችን ወደ ጎን በመተው ኢትዮጵያን ወደምናለማበትና ወደምናሳድግበት አንድ ወደ ሆነው ሞሰብ መቅረብ ነው የሚገባን እንጂ ሌለው ነገር ትርፍ ነው በማለት ሀሳቤን መጨመር እፈልጋለሁኝ። እንኳን ተሳላችሁ። ስለዚህ የፖለቲካ ትልቁ ኢሹ ምንድን ነው? ኢኮኖሚያዊ ቤዝ ነው። ኢኮኖሚ ቤዝ ነው። እስራኤል ለምሳሌ አሁን ኢትዮ ፎረም እያካሄደች ጋር የምትገኘው ትልቁ ዓላማዊ ኢኮኖሚ ቤዝ ነው። ስለዚህ እኛ መንቃት አለብን። እኛ ብሄርተኛ ቤዝ ስናድር ኢኮኖሚያችን ወደ ኋላ ነው ምንጎትተው። እባካችሁ ኢትዮጵያውያን ና ትውልድ ኢትዮጵያውያን፣ ሀገርን የምትወዱ መሪ ባይዞ ወይ ይከበራል። መሪ ስራውን ካጠፋ መንቀፍ በሰለጠነ በተሳለቀ መንገድ አዛውጭ እንጂ ባለ በተሰጠው ኃላፊነት መሰረት ማንኛውም መሪ ይከበራል። ስራ ሲያጠፋ ማጋለጥ መናገር ያስፈልጋል እንጂ አዛውጭ፣ ሀገርን ኢኮኖሚ በሚጎዳ መልኩ ባልሰለጠነ መንገድ የምናደርገው ተገቢ ነው ብዬ አላምንም። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዱ እየጠየቁ፣ በሌላ ቪዲዮ እስክንገናኝ ቻው።